ግብርናን ከኋላ ቀር የአመራረት ዘይቤ በማላቀቅ የኢትዮጵያን የምግብ ሉዓላዊነት አስጠብቆ ምርታማነትን ለማሳደግ የእንስሳትን ዘርፍ ማዘመን ትልቁ ስራ ነው። እንስሳት አርቢው ቀንድ ከመቁጠር ይልቅ የተሻሻሉ ዝርያዎችን በመጠቀም የወተት ምርታማነት እንዲጨምር ዘርፈ ብዙ ስራዎች እየተሰሩ ይገኛሉ። በማዕከላዊ ኢትዮጵያ ክልል ግብርና ቢሮ በእንስሳትና አሳ ሀብት ልማት ዘርፍ በተጀመረው የ2018 የዳልጋ ከብቶች ድሪ ማስጀመሪያ መርሃ ግብር ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር ከዚህ ቀደም በተሰሩ ስራዎች ተጨባጭ ውጤቶች መገኘት መቻላቸውን ገልጸዋል። አርሶ አደሮች፣ በእንስሳትና አሳ ሀብት ልማት ዘርፍ የተሰማሩ አርቢዎች፣ አልሚዎች ውጤት መቁጠር ጀምረዋል። በሀገራዊ ኢኮኖሚም ተስፋ የሚሰጥ አበርክቶ እየታየ ነው። ለአብነትም በክልላችን ባለፉት ሶስት ዓመታት በተሰራው ዘርፈ ብዙ የእንስሳት ሀብት ልማት ዘርፉን የማዘመን ስራ በክልላችን ስምንት አነስተኛና መካከለኛ የወተት ማቀነባበሪያ ኢንዱስትሪዎችን በአርሶ አደሮች ባለቤትነት በክልላችን በሁሉም አካባቢ በሚባል ደረጃ እንግዲህ ከዚህ ቀደም ሾላ ማማ ለእኛ ብርቅ ነበር፣ የሚመጣው ከአዲስ አበባ ነበር። አሁን ግን ሾላን ወይም ማማን ሀምበሪቾ ላይ በከምባታ ዞን ዱራሜ ከተማ ማምጋት ጀምረናል። በመርሃ ግብሩ ላይ ያገኘናቸው አርቢዎችም የተሻሻሉ የእንስሳት ዝርያዎችን በመጠቀምና ከዚህ ቀደም በተሰራው ተመሳሳይ የሆርሞን ማድራት ውጤት ማግኘት መቻላቸውን ነግረውናል። የዛሬ ዓመት እንደ አጋጣሚ መርፌ ይሰጣል የሚለውን ሰማሁኝ አመጣሁኝ። መርፌው ለእኔ ወደ ውን ነው የተቀየረው ስለዚህ ጥሩ ጥጃ አግኝቻለሁኝ። ስለዚህ ይሄ ተሞክሮ ለኔ የመጀመሪያና ከዚህ የተሻለ እንዲበዛ ለዛም ብዬ ዛሬ ሌላ ይዤ መጥቻለሁ። የእንስሳት ዝርያዎች ከመጀመሪያ ከወትሮ የተሻለ የተሻለ ወተት ምርታማነትን የወታወት አስተዋጽኦ የሚሰጠውን ዝርያ በመጠቀም እያረበው እየተጠቀም ካለሁበት ሁኔታዎች አሉ ከብቶችን በሆርሞን በማድራት የተሻሻሉ ዝርያዎችን ለማግኘት የሚሰራው ስራ ከአስር ዓመታት ወዲህ በአካባቢው የተለመደ መሆኑን የጠቀሱት የሾኔ ከተማ አስተዳደር የእንስሳት ጤና ቡድን መሪ አቶ ለገሰ መንገሻ በዘንድሮ መርሃ ግብርም ለበርካታ አርቢዎች አገልግሎት ለመስጠት በሁሉም ዘርፍ መዘጋጀታቸውን ጠቅሰዋል። እንስሳትን በሆርሞን የማድራት ቴክኖሎጂ ማለት ነው። ይሄ ቴክኖሎጂ አስር ዓመት የቆየ ነው፣ በዚህ አካባቢ የተላመደ ነው። ይሄ አካባቢ ደግሞ ከመጠቀሙ አንጻር በጣም ፍላጎት ያደገበት ሁኔታ ያለበት ነው። ዘንድሮ ደግሞ ለየት ያለ ዝግጅት ያደረግንበትና ለዚህ በሆርሞን የማድራት ቴክኖሎጂ ሰው በጣም በነቅስ የተቀሰቀሰበት ሁሉም አመራር፣ ሁሉም ባለሙያ እንስሳትን የሚገባውን እንስሳት በተክለሰውነታቸው ሰውነታቸው ጥሩ የሆኑና ለዚህ ለሲንክሮናይዜሽን መሆን የሚችሉ እንስሳትን በሳይንስ ተደግፎ በባለሙያ የተመለመለ እንስሳት እንዲመጣ በየ ማህበራዊ መሰረት ተዘጋጅቶ ነው የተሰበሰበው። የወተት ምርትና ምርታማነትን ለማሳደግ የእንስሳት ዝርያን ከማሻሻል ባሻገር በእንስሳት ጤናና የመኖ አቅርቦት ላይም በአመክሮ እንደሚሰራ የጠቀሱት የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የእንስሳትና አሳ ሀብት ዘርፍ ኃላፊ አቶ እያሱ ተረፈ ናቸው። ወተት ምርትና ምርታማነት ለማሳደግ አንዱ የአካባቢ ዝርያን በአመጋገብ፣ ጤናቸውን በመጠበቅ በአያያዝ የወተት ምርታማነትን ማሻሻል ይቻላል ማለት ነው። ሁለተኛ እነዚህ ሀገረሰብ ላሞችን ዝሪያቸውን በማሻሻል የወተት ምርታማነትን መጨመር ይቻላል። ለነዚህ ለሁለቱም ዋናው ለሎካሉም ለአካባቢ ዝሪያም ለዝሪያቸው ለተሻሻሉ ላሞችም ዋናው መኖ ነው። ሁለተኛው ጤናቸውን መጠበቅ ነው። ሶስተኛው አያያዛቸውን በክልል ደረጃ በተካሄደ የሲንክሮናይዜሽን መርሃ ግብር ብቻ ሳይሆን በቀጣይም በበርካታ አካባቢዎች ላይ የወተት ምርትን ለመጨመር በትኩረት እየተሰራ እንደሚገኝ ጠቅሰው በአካባቢው የተሻሻሉ የእንስሳት ዝርያዎችን መጠቀም ልምድ እየሆነ መምጣቱን የነገሩን የሀዲያ ዞን ግብርና መምሪያ ኃላፊ ዶክተር ሀብታሙ ታደሰ ናቸው። አሁን የተጀመረው የሲንክሮናይዜሽን መርሃ ግብር በቀጣይ በሁሉም አርቢዎች ዘንድ እንዲደርስ ግንዛቤን ለመፍጠር በህዝብ ንቅናቄና በባለቤትነት ሊሰራ እንደሚገባ በአበክሮ ተጠቅሷል።